ኢትዮጵያ ከተያዙ የመኸር ወቅት የተሻለ ምርት ለማግኘት አቀዳ በሁሉም የሀገሪቱ አካባቢዎች ምርት የመሰብሰብ ተግባር እየተከወነ ይገኛል። የተለያዩ የቴክኖሎጂ ውጤቶችን ተጠቅመው ምርቶቻቸውን እየሰበሰቡ የሚገኙ አርሶ አደሮች አስቀድመው መሬቶቻቸውን በኩታ ገጠም ማልማታቸው ምርቶቻቸውን በጋራ ሆነው በፍጥነት እንዲሰበስቡ አግዟቸዋል። በዚህም ከሌላ ጊዜ የተሻለ ምርት እየሰበሰቡ መሆናቸውን ያነሳሉ። ሰብል አሁን ወቅቱ ስለደረሰን፣ በደቦ በወንፈል በጋራ ሁነን እየሰራን ነው የምንኖረው አሁን አጫዳ ላይ ነው የምንኖረው። በቆሎ በጣም ምርት አለው ዘንድሮ ዘሩም ምርት ነው፣ አዝመራውም ምርት ነው። ደስ ይላል። ሌላው ዳጉሳም እንዳያችሁ ነው፣ ጥሩ ነው። ምንም የሚጎዳን ነገር አይመስለንም፣ ጥሩ ነው። ደስ ብሎናል። በጋራ መስራታችን አረማውም አጫዳውንም ሁሉንም በጋራ መስራት ከወጪም ይቀንሳል። ለደካማውም ለጉልበተኛውም ሰው ባለውም በሌላውም በጋራ መስራታችን ወጪንም ይቀንሳል ጊዜውንም ይቆጥባል። ከዚህ ቀደም የነበሩ ምርቶቻችንን ስንሰበስብ የነበረው እንዳሁኑ በተመሳሳይ መልኩ ሳይሆን በተናጥል ነበር። አሁን በኩታ ገጠም ተደራጅተን መሬቶቻችንን በአንድ ቀላቅለን በማልማታችን በአንድ ላይ እየሰበሰብን ነው። አንድ ላይ ተሰባስበን የምንሰራው ጥሩ ሆኖ ስራው ተቀላጥፎ አሁን ዛሬ ጨርሰን ነገ ወደ ክምር ልንገባ ብለን ነው። አሁን ዛሬ ብዙ ሰው ሁነን ደቦ ልማቱን በሚከውኑበት ወቅት በባለሙያ ታግዘው አስፈላጊውን ሁሉ ክትትል ሲያደርጉ መቆየታቸውን የሚያነሱት አርሶ አደሮቹ ይህም ከፍተኛ ምርት እንዲያገኙ እያስቻላቸው ይገኛል። በትራክተር አሰረስ ነው። ሁለተኛው ደግሞ ሰፋፊ ቅጠል አረማዎችን ደፋን። ከዚያ የሳር ዝርያን መርጦ የሚገድለውን ተጠቀም። ከዚያ በኋላ ደግሞ የዋግ መድኃኒት ሬክሲዶን የመሰሉ ነገሮች ተጠቀም። እንዲሁም በዘንድሮ እንደ የተሻለ በጣም ውጤታማ ነው። ያው ከመድኃኒትም ከምንም ሁሉ ነገር ጠንቀቅ አድርገን በዘንድሮ ጥንቃቄ ከግብርና ባለሙያ ጀምሮ ያለው ምክርና አገልግሎቱ በጣም በሰፋ ነው። ደግሞ የዘንድሮ እንደም ከአርባ አምስት በላይ ነው እየተገኘ ያለው፣ ሀያ አምስት አልተገኘም ነበረ። አቡና እንደም በአገሪቱ በስፋት ሲስተዋል ቆየው የምርት ብክነት፣ የአየር ጸባይ መለዋወጥ ሚና የጎላ ነበር የሚለው ግብርና ሚኒስቴር ከብሔራዊ ሜትሮሎጂ ኢንስቲትዩት የሚሰጥን መረጃ ተከትሎ ምርትን በፍጥነት ለመሰብሰብ ጥረት እየተደረገ መሆኑን ያነሳል። አሁን ወቅቱ የመሰብሰብ እንደመሆኑ መጠን ሁሉም የሚመለከተው ባለድርሻ አካላትም አርሶ አደሩም የልማት ጣቢያ ሰራተኛውም ሁሉም በመተጋገዝ ይህንን የደረሱ ሰብሎችን በተለይ ከዚህ ከብሔራዊ ሜትሮሎጂ ኢንስቲትዩት የሚደርሰን መረጃዎች አሉ። እነዚህ የደረሱ ሰብሎች በዝናብ እንዳይበላሹ ቶሎ ብሎ የመሰብሰብ ምክር ሀሳብም እኛም ስንሰጥ ነበር። ከብሔራዊ ሜትሮሎጂም በኩል ይሄ መረጃ ሲሰጥ ነበር። ስለዚህ አሁን እያደረግን ያለ ነው ምንድን ነው ማለት ነው። የመሰብሰቡ ስራ በጣም ተጠናክሮ እየቀጠለበት ሁኔታ ነው። የሚሰበሰቡ ምርቶች ከራስ ፍጆታነት ባለፈ ለገበያም የሚቀርቡ በመሆናቸው ለተለያዩ ተባይ ሳይጋለጡ እንዲሸጥ ለማስቻል ለአርሶ አደሩ የገበያ ትስስር እየተፈጠረም ይገኛል። አርሶ አደሩ የሚያመርታቸው ምርቶች ቶሎ ወደ ገበያ አቅርቦ ጥሩ ውጤት ጥሩ ገበያ እንዲያገኝ የገበያ ሰንሰለት መፍጠሩ ደግሞ ትልቁ መሰረታዊ ጉዳይ ነው። ስለዚህ ያንን በማድረግ ሰንሰለቱን እንትን በማለት ለአርሶ አደሩ ቶሎ ተደራሽ የሚሆንበት እነዚህ ዘመናዊ ቴክኖሎጂ በእጅ የሚሰሩ እነዚህ እነዚህ ነገሮች የማድረግ ስራዎች እየሰሩ በተለይ ደግሞ ቀደም እንዳልኩ በጥቃቅንና አነስተኛ በጥቃቅንና አነስተኛ ብድር ወስደው እነዚህን ገዝተው እንዲጠቀሙ የማድረግ ሁኔታዎችን የማመቻቸት ስራዎች በስፋት እየተሰራ ነው። በመሪ ወቅት ከለማው 20.5 ሚሊዮን ሄክታር መሬት ውስጥ 55 ሚሊዮን ሄክታር ከሚሆነው ምርት መሰብሰብ ስለመቻሉም ነው የተመላከተው።